እንዴት ዋላችሁ? ጤነስተልኝ እንዴት ነው? ደህና መጣሽ። እንኳን ደህና ቆየኸኝ። እንተዋወቅስ? እሺ፣ ስሜ ዝነው አባላለሁኝ ሙያዬ ጂኦሎጂስት ነው። ምን ይዛችሁ ነው የመጣችሁት? ዛሬ በአምስት ዘርፎች የሚከፈሉ ከ51 በላይ ማድናቶችን ይዘን መጠናል። እነሱም የመጀመሪያው ካታጎሪ የምንለው የጌጣጌጥ ማድናት ወይም የከበሩ ማድናት የምንላቸው፣ ሁለተኛው የኢነርጂ ወይም የሀይል ማድናት የምንላቸው የዲያ ማድናት ነዳጅ አካባቢ ያሉት ናቸው ሶስተኛው ብረትና ብረት ነክ ማዕድናት የምንለው ብረትን አካባቢ ያሉ ማዕድናቶች ናቸው። ሶስተኛው አራተኛው የኢንዱስትሪ ማዕድናት የምንላቸው ናቸው። የመጨረሻው የኮንስትራክሽን ወይም የግንባታ ማዕድን ብለን ከአምሳ አንድ በላይ ማዕድናቶችን ይዘን መጠናል። ይሄ ሁሉ ነገር ሀገራችን ውስጥ ነው የሚገኘው? እውነት ነው። ሀገራችን ውስጥ በጥናት የለያቸው የማዕድናቶች ናቸው። ወደ ኢንቨስትመንቱ እንዲገቡና ና እየገቡ ያሉትን ለማስፋት ይዘን የመጣ ናቸው የማዕድናቶች ናቸው። ብረትና ብረት ነክ ማዕድናት እስካሁን ኢትዮጵያ ውስጥ በስፋት ገና ወደ ኢንቨስትመንት ያልተገባበት ነው። ነገር ግን በሪሶርስ ደረጃ አማራ ክልል በጣም ከፍተኛ ሀብት ያለበት የብረት ማዕድን አለን። ከእነዚህ ውስጥ እንግዲህ አሁን እኔ የሚታየኝ ድንጋይ ነው። ከዚህ ውስጥ እንዴት ነው ብረቱን ለይቶ አውጥቶ ወደ አገልግሎት ለዛም ደግሞ በከፍተኛ ብዛትና በከፍተኛ መጠን እንዴት ነው ለአገልግሎት መዋል የሚችለው? ከዚህ ውስጥ የሱን ሂደት ብናወራ ለምሳሌ አንዷን ኬዝ እንውሰድ። ብረት ብረትና ብረት ነክ ያው ስፋት ያለው የምንለው አለ። ግን ብረት ስንል አይረን የምንለውን ይሄኛውን ማየት ይችላል። አሁን ይሄ በጣም ከባድ ነው። ይሄ ምን ማለት ነው? ከስልሳ እስከ ሰባ ፐርሰንቱ ብረት ነው አብዛኛውን የሚይዘው የብረት ከአርባ እስከ ተወሰነ ፐርሰንቱ ምንድን ነው ማለት፣ አፈር፣ አፈር ነው። ያንን አፈር ይሄን አቅልጦ አፈሩን አስወግዶ ብረቱን ብቻውን ማድረግ ምን ይባላል? የብረት የማቅለጥ ፕሮሰስ ነው ይሄ። አሁን በሙቀት ብቻ ፕሮሰስ የምናደርግበት ሲስተም ደግሞ ቀልጦ አፈሩንና ብረቱን ለይቶ ፒውር ባረግሽ ቁጥር ኳሊቲው ከፍተኛ ይመጣል። ውስጡ ላይ ያለውን አፈር 100% ታወጣሽ ቁጥር ሀይ ኳሊቲ ምን ብረት ሌላኛው በጣም ቀላል ሚኒራል የምንላቸው ሊቲኤም አለ። ሊቲየም ከአንድ ሮክ ላይ በተፈጥሮ ከአምስት ከሰባት ፐርሰንት ከተገኘ ምን ይባላል? አዋጭ ነው። ከዛ ላይ ኤክስትራክት ይደረጋል። ይሄ ደግሞ በጣም ውስን ነው የሚይዘው ማለት ነው። ውስን ነው። ስለዚህ ይሄንን ዝም ብለ ስታየው እዚ ጋ ሊቲየሙን መለየት አይቻልም። ስለዚህ ሳይንሳዊ መንገዱ ምንድን ነው? የላብራቶሪ ውጤትና አናሊስ ያስፈልገዋል። አንዱ መጀመሪያ ፓራንት ማቴሪያሉ ምንድን ነው? ይሄ በተፈጥሮ ሊቲኤም ሳይሆን ግራናይቷል። ግራናይቱ ግራናይቱ በፍል ውሃ ሲመጣ ወደ ሊፒዶላይት ይገባል። ሊፒዶላይት ከሆነ ምን ይሆናል? የሊቲየም ሶርስ ሮክ ነው። አሁንም እዛ ውስጥ ሊቲየሙ ስንት ናት ማለት ነው ፐርሰንቷል። አምስት ሰባት ከደረሰ ባለ ምንም ሰባት ከደረሰ በጣም አዋጭ ነው ማለት ነው። ሰባት ፐርሰንት ደግሞ ዘጠና ምናምኑ ሌላ ሆኖ እንደዚህ በአይን ብቻ መለየት አይቻልም እንደው ስለዚህ በላብራቶሪ ረጅም ሳይንሳዊ ስልቶች አሉት መሬት ነው የምንጠቀመው ሊቲየም ማለት በጣም አሁን ውድ ከሚባሉ ስልክሽ ጋር ያለው ባትሪ ምንድን ነው ሊቲየም አይሆን እሱ ነው የመኪና ባትሪዎች ሊቲየም አይሆን ናቸው ሊቲየም ውድ የብረት ማዕድን በጣም በከፍተኛ ሁኔታ አሁን ላይ አለምን እያነጋገረ ያለ ከነ ኮባልት ሊቲየም ሬር እርዝ ኤለመንት የምንላቸው ናቸው። ውድ ናቸው፣ ብረት ናቸው። ነገር ግን ቀላል ስለሆኑ ለብዙ አገልግሎት ያገለግላሉ። አሁን የቴክኖሎጂ ዘመን ስለሆነ ቴክኖሎጂ ላይ በሙሉ ይገባሉ ማለት ነው። ሁሉም ላይ የምንጠቀመው ይህን ነው። ውድ ይሆናል። ተፈላጊነቱና በስፋት አለም አሁን የሚረባረብበት የሊቲየም ናቸው። ስለዚህ ይህንን በስፋት ማግኘት እንችላለን። አሁን ሀገራችን አሁን ኢትዮጵያ ውስጥ የለም የሚባል ነበር። አሁን በተወሰኑ ቦታዎች ላይ የተገኘ በጥናት ባየናቸው መሰረት እነዚህ በተለይ ኮልት የምንለው ስትራክቸሮች አሉ። በዛ ውስጥ የፍል ውሃዎች ይሄዳል። ፍል ውሃ ፍል ውሃው ሶሊብል ሆኖ ሊቲየም የመያዝ እድል ይኖራል። እሱ ከግራናይት ጋር ሲገናኝ ምን እየሆነ ይሄዳል ሊፒዶላይት ፎርም የማድረግ እድሉ እየጨመረ ይሄዳል። ስለዚህ እዚ አካባቢ ስንሰራው የተወሰነ ፐርሰንቱ እስከ ሶስት እና አራት ፐርሰንት አገኘን። ነው መጠናት አለበት ወደ ዲ- ስንሄድ ይሄን አስፍተን የምርመራ ፍቃድ ሰጥተን ሰዎች አቅም ያላቸው ድሪሊንግ ሰርተው ውስጡንም ያጥሩትና ክምችቱን እንወቅ። አሁንኛ በጥቆማ ደረጃ ነው ገና ያለ። ስለዚህ ገና ወደ ስራ የገባ አይደለም። አዎ ምንድነው የቅኝት ፍቃድ የምንለዋለን። አሁን የፍቃድ አይነቶች ላይ ያያየ ነው። መጀመሪያ አንድ ማዕድን እዚህ ጋር ስታገኛ ኮንፈረንስተሽ ማልማት አይቻልም። ነገር ግን እሷ ስፋት አላት ወይ የሚለውን ለማጥናት የቅኝት ወይም የምርመራ ፍቃድ ሰጣቸዋል። ሲመረምሩ እየሰፋ ከዲ ያማድ ያው ወዳዋጭነት ጥናት ይሄዳል። ያዋጣ ከሆነ ደግሞ ወደ ምርት ፍቃድ ይሄዳል። በእነዚህ ፍቃዶች ከተል ጋር ፍቃዶች ሲስተም ተከትለው ወደ ማልማት የሚገቡበት በዛ ስቴፖች እስቲ ሊቲየሙ ላይ ላቆየትና እንደነገሩኝ፣ አሁን በስፋት የምንጠቀምባቸውን ደግሞ የቴክኖሎጂ ጊዜ ነው። የተለያዩ የቴክኖሎጂ ውጤቶችን የምንጠቀመው በነዚህ በዚህ ማዕድን ስሪት ነውና፣ በምን ያህል ዋጋ ነው ይሄ ተሰርቶ ወደ ሽያጭ መቅረብ የሚችለው ወደፊት? አሁን አሁን ባለው ካረንትሊ ተከብሏል። ከኮባልት ጋር ተመሳሳይ ነው ሊቲየም ፐርቶን እስከ 18000 ዶላር የገባበት ጊዜ ነበር ሪሰንትሊ ቶፕ ከሚባሉት የማዳየቶች ውስጥ ሊቲየም አንዱ የውጭ ዜጎች ከመጡ ይሄ ነው እዚህ እዚጋ ደግሞ ለኃይል ማመንጫነት የሚያገለግሉ እንትኖችን ማዕድናትም እንዳሉ ነግረውን ነበር። እስቲ ስለነሱ ደግሞ የተወሰነ ነገር በሉ። መልካም። እንግዲህ የኢነርጂ ማዕድናት የምንላቸው በተለያየ ጊዜ እንደሚገለጸው አንዱ ድንጋይ ከሰል ነው። ኦይል ሸል እና ነዳጅ የምንላቸው በስፋት ኢትዮጵያ ውስጥ አብዛኛው ማዕድንም ሲያስብ ነዳጅ ነዳጅ አለ ወይ ነው። እውነት ነው። ይህ የነዳጅ ማዕድን ለምሳሌ በስፋት ብዙ ጊዜ የሚመላለሰው የወረይሉ አካባቢ ነዳጅ ያለ ከእሱ ላይ ለሳምፕል ዘመጥተናል። ሌላኛው የድንጋይ ከሰል የድንጋይ ከሰል በስፋት ሁላችን ላይ ያሉ ኳሊቲያቸው በተለያየ መጠን ነው ነበረ አሁን ወደ ዲብስ ወይ ወደ አንደርግራውንድ እየገባ ስለሆነ ኳሊቲያቸው ከፍተኛ የሆነ ክሎሮፊክ ቫልዩ ይባላል እሱ ከ5000 ካሎሪ በላይ የሚሰጡ ድንጋይ ከሰል አይነቶች እዚህ ወሎ አካባቢ ተገኝተዋል። እነሱ ፍቃድ ወደ ፍቃድ ሂደው ባለሀብቶች ኢንቨስቲ አድርገው ፕሮዳክት እያቀረቡ ያሉ ወደ ስራ ገብቷል ወደ ስራ የገቡ አሉ። እንደ ኢትዮጵያ ደቡብና ኦሮሚያ አካባቢዎች በጣም ብዙ የድንጋይ ከሰል ምርቶች እንዳሉ እና ሙሉ በሙሉ የድንጋይ ከሰል ምርትም ሀገር ውስጥ መተካት የቻለበት ሁኔታ ነው ያለው። ኦይል ሼል ነዳጁ በፋ ጋራ ሂዶ ሸል ፎርም ሲያደርግ ኦይል ወይም የነዳጅ አዘሉ አለቱ ይሄ ነው። ኦይል ሸሉ በስፋት አለ፣ ስለዚህ ነዳጅ አለ፣ ከፍተኛ ነዳጅ ይኖራል የሚል የሳይንሳዊ ሂደቶች ተከትሎ ጥናቶች በፌደራል ደረጃ ብዙ ካምፓኒዎች ያጫወነ ሌላኛው የኢንዱስትሪ ማድናት የምንለው ኢንዱስትሪ በስፋት ከሴራሚክ ጀምሮ የሲሚንቶ ፋብሪካዎች፣ የብርጭቆ ፋብሪካዎች የሚጠቀሙባቸው የሪሶርስ አይነቶች ናቸው። ለምሳሌ እነዚህ ካዮሊን፣ ቤንቶናይት ምና ምንላቸው ምንድ ናቸው? የሴራሚክ የሚጠቀምባቸዋለን ጅብሰምና ላይምስቶንም በምናይበት ጊዜ እንደዚሁም ፑሚስ፣ ሳንድስቶን ለሲሚንቶ ፋብሪካ ከፍተኛ ግብዓት የማዕድን አይነቶች ናቸው ማለት ነው። እነዚህም በምናይበት ጊዜ ደግሞ የሲሊካ ሳንድ እንደዚሁም በከፍተኛ ሁኔታ ለብርጭቆ ፋብሪካዎች ግብዓት የሚሆን ነው ለመስታወት ለቦትል ፋብሪካዎች አዲስ አበባ ያሉት በአብዛኛው ይሄንን ይጠቀማሉ። የብርጭቆ ብርት የሚሰራው ከእንደዚህ ነው ከእነዚህ ነው። ሲሊካ የሚባለው ይሄ ሲሊካ ሲሊካ ሳንድ ይባላል። ኳሊቲው በጣም ከፍተኛ ዘጠና ስምንት ፐርሰንት ሀይ ኳሊቲ ነው። ይሄ ማለት ደስቱን ብቻ ወይም አቧራ ብቻ በውሃ ታጥቦ ወደ ፋብሪካ የሚገባ ምንም ፕሮሰስ ሳያስፈልገው ማለት ነው። በዚህ መልኩ ነው የሚወጣው ወደዚህኛው ሳይዙ ሲያድግ የተለያዩ ግብአቶች መሆን ይችላል ማለት ነው። ማዕድን ሲባል ቅድሚያ አእምሯችን ውስጥ የሚመጣው እንዳሉት የነዳጅ ምርት ነው። ከዛ ውጪ ደግሞ ወርቅ እናስባለን፣ እንዲህ ለጌጣጌጥ የሚውሉ ማዕድናት እናስባለን። እና ወደ እነሱ እንምጣና እስቲ ስለ እነሱ ደግሞ የተወሰነ ነገር በሉን። ምን አይነት ማዕድናት አሉ፣ እናንተ ይዛችሁ ይመጣችኋቸው? ጥሩ እንግዲህ ከጌጣጌጥ ማዕድናት አንጻር አሁንም ጌጣጌጥን ስናነሳ የመጀመሪያው ወይም ከሜታል ላይ የሚመደባል ወርቅ ነው። ወርቅ ነው አዎ። ወርቅ ሲባል ሰው የመጨረሻው ትልቁ ይመስለናል አይደል? ኦልሞስት ግን እንደውም አሁን በአገራችን ራሱ ወደ አስረኛ አካባቢ ነው። ከወርቅ በላይ ያሉ በጣም ውድ የሆኑ ተፈልገው ይበልጡታል በዋጋ ማለት ነው። ስለዚህ ወርቅ የሚፈጠርበት ሁለት አይነት የወርቅ አፈጣጠር አለ። አንዱ የደለል ወርቅ የምንለው በባህላዊ መንገድ በአብዛኛው ኢትዮጵያ ውስጥ የሚመረጠው የመጀመሪያው ግን በፋብሪካዎች ትግል ነው። የጽንስ ወርቅ ነው። የጽንስ ወርቅ ማለት ይሄ ኳር ድንጋይ ውስጥ ያለው ማለት ነው። ኳር የሚባል የማዕድን አይነት፣ የዓለት አይነት አለ። እሱ ኳርዙ ቬን ሲፈጥር በቬን ውስጥ ወርቅ ይፈጠራል። ያ ኳርዝ ቬን ምን እንለዋለን? የጽንስ ወርቅ እዚህ ውስጥ አሁን ቀዳዳዎች ካሉ በእነዚህ ውስጥ ቬን ማለት እንደ ደምስር አይነት እነዚያ ደምስር ደምስር የሚመስሉት እንትኖች ወርቅ ይይዛሉ በዚህ እሱ የ የጽንስ ወርቅ ምን ነው ወርቅና ሃይ ኳሊቲ ያለው የትራል ካምፓኒዎች ብቻ ነው ሊያውጡት እንችላለን። ለምን? ይሄ ተፈጭቶ እንደገና በግራቪቲ መንገድ ታጥቦ በተለይቶ ነው ወርቁ ማውጣት የሚቻለው። ብዙ ሂደት ያልፋል። ከባድ ነው። በየነብረት ለውጥ ምክንያት ተፈረካክሱ ወደ ወንዝ ወስዶ አንድ ቦታ ላይ ሲተኛ ደግሞ የደለል ወርቅ የደለል ወርቅ እኛ የምናያቸው ብዙ ጊዜ እሱን በፓን እያደረጉ ምን ያደርጋሉ፣ እነዚያ ባህላዊ አውጪዎች ዴንሲቲ ክብደቱ ከፍተኛ ስለሆነ ከሌላው ትሌላል እያጠቡ እሱ ክብደት ያለው መጨረሻ ላይ ይቀር መጨረሻ ላይ ይሰበስባል። ይሄ የደለል ወርቅ ፕሮሰሲንግ ሂደት ነው። በስፋት ኢትዮጵያ ውስጥ የሚታወቀ የደለል ወርቅ ይሄ ምን ማለት ነው ግን የደለ ወርቅ ደትፎር ማድረግ ብዙ ጊዜ ስላልተጠቀምንበት ወይ ዘርድ ይሆነ ደደል ሆኗል እንደማለት ነው። ይዞት እየሄደ ነው። ቴክኖሎጂ ቢኖረን የቶን ወርቁን ብናወጣው ወደዛ ምን ይሄዳል፣ መቀየር እንችላለን። እንደ ሀገራችን እንደማለት ነውና ሳይፍ የወርቅ ክምችት አለ። ለጌጣጌጥ ከሚውሉት ውስጥ ውድ ነው ብለን የምናስቀምጠው የመጀመሪያ ደረጃ ላይ የምናስቀምጠው እናስቀምጣው ማዕድን የትኛው ነው? አሁን ባለው ኢትዮጵያ ውስጥ ሳፋየር ጥሩ ማርኬት ያገኘበትና ያለም ላይ በተሻለ እየተሸጠ ያለው እሱ ነው። ነገር ግን አንዱ አሁን ኦፓል፣ ኮመን ኦፓል የምንለዋለው ኮመን ኦፓሉ ብዙ ቦታ ውስጥ ላይ ይገኛል። ፕሪሸስ የሚባለው ግን በጣም ውድ የሚባለው አማራ ክልል ነው የሚገኘው። እነዚህ እነዚህ እኞች ናቸው። ይሄ እነዚህ ኦፓሎች ፕሪሸስ ኦፓል በግራም በትንሹ እዚህ ብቻ እንኳን ከአስራ አምስት ሺህ በላይ አንድ ግራም ኳሊቲው ደግሞ እየጨመረ ሲሄድ አንዱ እዚህ ጋር ያለው ፓራዶክስ ወይም ችግር ምንድን ነው? ኢትዮጵያውያን ሲያስጌጡት ነጮች ማርኬት ላይ ይፈራሉ። እራሳቸው ራፍ ራፉ ግን ተልቆ ዋናውን መውሰድ ነው የሚፈልጉ። ተልቆ ራሳቸው አስጌጡ ሲሸጡት በዱራ ሲሸጥ በጣም ከፍተኛ። ለምንድን ነው እንደዛ የሚሆነው? አሁን ይሄ ነው አንዱ የሙያ ጭቅጭቅና አፍሪካውያን ሁልጊዜ አንታምንም የሚለውን ክርክር የሚያመጣብን በዚህ ምክንያት ነው። ይቀየጣል ይበረዛል ከሚል ፍራቸው ችሎታም የለም ብለው ያምናል። በችሎታ ማለት ስነዳ ሴንሲቲቭ ነው። ኦፓል ማለት ሲሊካን ዳይኦክሳይድ ከውሃ ጋር ፎርም ሲያደርግ እና ውሃውን ሉዝ ካደረገ አጌት ይሆናል። በጣም በጥንቃቄ የሚሰራ ሴንሲቲቭ ማዕድን ስለሆነ በኢትዮጵያዊ ሲገ ተጊጦ ሲኬድ የማራከስ ጉዳይ አለ እንጂ በአለም ላይ ባለው ማርኬት ሲታይ ማለት ነው። የድላንታ ወጣ ፕሪሸስ እና አንደኛው ግን እነሱ እንደዛ ይበሉ እንጂ አሁን እንደምናየው እንደዚህ ቆንጆ ቆንጆ ሆነ ውብ ሆነ ነው የምናያቸው። ይሄ ውብ ነው በጣም ውድም ነው። ሌላ አለም ላይ ደግሞ አታገኝም። እነዚህ የምናያቸው የገጣ ገጣ አይነቶች ናቸው። እነዚህ ከለር ለማድረግ የሚጨመርባቸው ኬሚካሎች አሉ ወይስ በተፈጥሯቸው እንደዚህ ነው የሚወጣው? በተፈጥሯቸው እራሱ ፖሊሽ ሲደረጉ ሻይን ያደርጋሉ፣ ወደ ማርኬት ይገባሉ። በጣም ሲያስፈልግ ነው ወጣቶቻችን ይህን እየሰሩ እራሳቸውን በኢኮኖሚ እየደገፉ ያሉበት ሂደት ነው ያለው ማለት ነው። በጣም ደስ ይላል። እናመሰግናለን ስለሰጡን ስለ ማብራሪያ።